ይህንን ቪዲዮ ውስጥ ከመጨረሻ ሳታዩት ወደ ስራ እንድትገቡ አልፈልግም። ዛሬ የማነሳ ሶስት ዋና ዋና ጉዳዮች ነው። በመጀመሪያ ደረጃ እዚህ ፕላትፎርም ላይ ተጠቃሚ ለመሆን ምን ማድረግ አለብን የሚለውን እናያለን። ይሄ ማለት ምንድን ነው እንዴት ሰርተን ነው እዚህ ላይ ገንዘብ ማግኘት የምንችለው ወይም ደግሞ ካምፓኒ ከኛ ምን ተጠቅሞ ነው ለእኛ ገንዘብ ሊከፈን የሚችለው የሚለው ዋና ጉዳይ ስለሆነ በመጀመሪያ ይህንን በሰፊው እናያለን። ይህንን ካየም በኋላ ለመስራት እናንተን ፈቃደኛ ከሆናቸው የሚቀጥለው ነገር ምንድን ነው? ሁለተኛ ላይ እንዴት አድርገን ነው እዚህ ፕላትፎርም ላይ የሚያሳትፈንን አፕሊኬሽን ቬሪፋይ የምናደረገው ወይም ደግሞ ስራ ለመጀመር አካውንታችን እንዴት ነው የምንከፍት የሚለውን ሁለተኛ ላይ እናያለን ማለት ነው። በሶስተኛ ደረጃ ላይ የምናየው ደግሞ በዚህ ፕላትፎርም ላይ የምንሰራው የሚለውን አሰራሩን ለማየት እንሞክራል እና ሙሉ ነገሩን ከሰባ አምስት ፐርሰንት በላይ ዛሬ በዚህ ቪዲዮ መረዳት ትችላላችሁ። እንግዲህ የቀረውን ደግሞ እዛው ላይ ስልጠና ስለምንሰጥ እየመጣችሁ ትሰለጥናላችሁ ማለት ነው። እንግዲህ ወደ ዋናዋ ጉዳይ ስመለስ መጀመሪያ ላይ ምንድን ያልኳችሁ እዚህ ፕላትፎርም ላይ በምን አይነት መንገድ ነው የምንንቀሳቀሰው ወይም ደግሞ ካምፓኒው ምንድን ነው ስራው የሚለውን ነው የምናየው። እንግዲህ ካምፓኒው ምንድን ነው ስራው የሚለውን ስናይ ኮይን ትራንዛክሽን ነው የሚያደርገው ኮይን ትራንዛክሽን ማለት ያው ኮይን ማለት መገበያያ ነው፣ ዶላር ነው ለምሳሌ ከቲካጋ በጣም ብዙ የሚያመሳሰለው ነገር ስላለ እዛ ጋ ነግራችሁ አለው። ኮይን ትራንዛክሽን ማለት ምንድነው? እዛ ጋ ከስተመሮች ገብተው ኮይን ትራንዛክሽን ማድረግ ነው። ይሄ ኮይን በጊፍት መልክ እዛ ላይ እንድናንቀሳቀስለት ነው የሚፈልገው። ይሄ በጊፍት መልክ እዛ ላይ በሚንቀሳቀስ ሰዓት ከ30% በ30% ይቆርጣል። 30% ከቆረጠ በኋላ አስር ፐርሰንቱን ለራሱ ይወስድና ሀያ ፐርሰንቱን ደግሞ ለኤጀንሲዎች ያከፋፍላል ማለት ነው እንግዲህ ይሄ ነው ዋናው ነገር እንግዲህ። ለምሳሌ አሁን ምንድን ነው እንዴት ነው የሚንቀሳቀሰው እንዴት ነው የሚቆረጠው ካላችሁ አንድ ምሳሌ ልንገራ። ቲክታክ ላይ ላይቭ ስትሪም በሚደረግ ሰዓት እንትን ይሰጣል ጊፍት ይሰጣል። ከዛ ጊፍት ላይ አምሳ ስምንት ፐርሰንት በላይ የሚሆነውን ካምፓኒ ላይ የሚወስደው ከዛ የቀረችዋን ነው ለሰዎች የሚሰጠው፣ ለዛ ጊፍት ለሚሰጠው ሰው የሚሰጠው ማለት ነው እንግዲህ። ይሄኛው ሙሉ ነገሩ የወሰደውን ራሱ ነው የሚጠቀመው። ግን ውጭ ላይ ሰባት ሀገር ምን ምናምን ይመስለኛል ሲታክ የሚከፍልበት ሀገር ከሆነ ግን እነዛም በተለያየ ነገር የሚያገኛቸውን በቪዮር መልሶ ለከስተመሮች ይከፍላል ማለት ነው። የእናንተ ቪዲዮ በደንብ እይታ የሚኖርላችሁ ከሆነ እንደዚ እንደዚ አይነት ነገሮች አሉ። ብቻ ግን ኢትዮጵያ ውስጥ ከዛ ውጭ ጊፍት ለእናንተ ሰው ከሚሰጣችሁ ውጭ ካምፓኒው ምንም አይነት ክፍያ የለውም ማለት ነው። ኢትዮጵያ ውስጥ ደግሞ እንግዲህ እናንተ በደንብ የምትሰሩ ከሆነ የአሰራር ሁኔታውን እነግራቸዋለሁ። በደንብ እናንተ የምትሰሩ ከሆነ ካምፓኒው ከሚያገኘው ትርፍ ላይ፣ በእናንተ መንገድ ከሚያገኘው ትርፍ ላይ የሚከፍለው ክፍያ አለ ለ ለማ ለኤጀንሲዎች እዚህ ፕላትፎርም ላይ ገብታችሁ ኤጀንሲ መሆን የምትችሉ እና በደንብ የምትሰሩ ከሆነ ማለት ነው። ከዚህ ውጭ ደግሞ ከስተመር ለመሳብ ከስተመር ለመሳብ በሚባል የሚሰጠው ክፍያ ለምሳሌ ሴቶችን በተወሰነች ደረጃ ሰፖርት የሚያደርግበት ሁኔታ አለ። እንደገና ደግሞ ለወንዶችም የተወሰነች ጥቃቅን ኮይኖች እዛ ውስጥ የሚለቀሙ ነገሮች አሉ። እንግዲህ እነዛ ጥቃቅን የሚሰሩ ነገሮች ከስተመር ለመሳብ አፕሊኬሽኑ በጣም ተመራጭ አፕሊኬሽን መሆን ስለሚፈልግ እነዚህን ጥቃቅን ነገሮች እንኳን ብሰሩ ቢያንስ የሆነ የሆነ ያክል ዊዝድሮ ማድረግ ሁሉም ሰው ይችላል። ከመቶ ፐርሰንት እዚህ ፕላትፎርም ላይ ከሚጠቀመው ውስጥ ከዘጠና ዘጠኝ ፐርሰንት በላይ ሰው ምናምን የሚሆነው ትነስም ትደግም ዊዝድሮ ማድረግ ይችላል መስራት ይችላል ማለት ነው። እንግዲህ እዚህ ፕላትፎርም ላይ በምን አይነት መንገድ ነው ዲቴል ስኬታማ መሆን የሚቻለው ከተባለ የራሳችሁን ኤጀንሲ ቢውልድ አድርጋችሁ የራሳችሁን ቲም ገንብታችሁ በምታንቀሳቀሱበት ሰዓት ላይ ከዛ ቲም በሚገኘው ኮሚሽን ፕላትፎርሙ ምን ያደርጋል፣ ማለት ነው ለእናንተ ኮሚሽን አላችሁ ወይም ደግሞ ሼር አላችሁ ማለት ነው። ከዛ ካምፓኒ ጋር በቃ የእናንተ ኤጀንሲ የእናንተ ነው፣ ፐርሰንት አለው በዛ ፐርሰንት መሰረት ነው የሚሰጣችሁ። ስለዚህ በዚህ በጣም ብዙ ሰው ልክ እኔ ቲክታክ ላይ እንዳመጣኋችሁ ቲክታክ ላይ ልክ እንደነገርኳችሁ በጣም ብዙ ሰው ተጠቃሚ መሆን ይችሏል። እንግዲህ ስራ ሳይሰራ ደግሞ ምንም አይነት ነገር ማግኘት አይቻልም። ቻሌንጅ አለው። አዎ ቻሌንጅ አለው። ለምን አሁን በቀን ነው የተባለው? በቀን ከአስር ሺህ በላይ ከአምስት ሺህ በላይ እንደው በቀን አንድ ሺህ እንኳን ቢሆን እኮ በወር ስንት ማለት ነው? በወር ሰላሳ ሺህ ማለት ነው። ሰላሳ ሺህ ደሞዝ ለመከፈል አንድ ሰው ምን ያህል ነው መስዋዕትነት የሚከፍሰው በነባሩ አሰራር ማለት ነው። እንግዲህ የሆነ ስራ መኖር አለበት አይደል? የሆነ ገቢ ለማግኘት አንድ ሰው ገቢ ለማግኘት ማድረግ አለበት መስራት አለበት፣ ወይም ደግሞ የሆነ ነገር መሸጥ አለበት ከዛ ላይ ማትረፍ አለበት። ልክ እንደዛ ሁሉ እዚህ ጋርም ገብታችሁ በደምብ አድምታችሁ መስራት የምትችሉ ከሆነ እናንተ በሰራችሁ ልክ፣ በእናንተ አቅም እናንተ ባስገባችሁ ሰው ወይ የሰራውን ነገር በስትክክል የምትሰሩ ከሆነ እናንተ በሰራችሁት ኮሚሽን ራሱን የቻለ ፐርሰንት አለው፣ በዛ ፐርሰንት ታገኛላችሁ ማለት ነው። ስለዚህ በዋናነት ማወቅ ያለባችሁ ይሄን ነው። በቀን ያንን ነገር ለማሳካት በቀን ቢያንስ 2000፣ በቀን 3000፣ በቀን 5000 የሚባለውን ነገር ለማሳካት ይቻላል ወይ ካላችሁ፣ ባጭር ጊዜ ውስጥ አዎ ይቻላል። አሁን እንኳን አሁን አራተኛ ወሬ ነው፣ ሶስት ወር ውስጥ ያንን ነገር በደንብ መስራት የምትችሉ ከሆነ ያን ነገር ማምጣት ትችላላችሁ። ዝም ብሎ ግን አይደለም። ገብታችሁ ለምሳሌ ቲክታክ ዝም ብሎ የተጠቅመው ስክሮል ስክሮል እያደረገ የሚያልፍ ሰው ቲክታክ ላይ ተጠቃሚ አልሆነም። በዚህ ጊዜ ምን አይነት ሰው ነው ተጠቃሚ እየሆነ ያለው? ሞር በየቀኑ ኮንተንት ክሬተር ሆኖ በደንብ እየሰራ ያለ ሰው ነው እዛ ላይ ተጠቃሚ እየሆነ ያለው። እዚህኛው ፕላትፎርም ላይም ሁሉም ሰው ውድድሮ ማድረግ ይችላል ይችላል፣ ሁሉ በቀላሉ በንግድ ባንክ በአዋሽ ሰባት ነው ስምንት የኢትዮጵያ ባንኮች ውስጥ ማውጣት ትችላላችሁ። ሁሉም ሰው የሆነ የሆነ ያክልም ቢሆን ማውጣት ይችላል፣ ግን እንደሚባለው በቀን አሁን ልክ ማስታወቂያ እንደሰራ ነው ያክል ተጠቃሚ ለመሆን ምን ማድረግ አለባችሁ? በደንብ መስራት አለባችሁ ማለት ነው። ስለዚህ አጠር አርጌ ስነግራችሁ ከምን ተጠቅሞ ነው ፕላትፎርሙ ለእናንተ የሚከፍለው የሚለው ይሄ ነው። ኤጀንሲ ከሆናችሁ ኤጀንሲ በደንብ ከስተመር ታመጣላችሁ። የምታመጡትን ከስተመር ደግሞ እዛ ውስጥ እንዲንቀሳቀስ ታደረጋላችሁ። ያ ማለት ግን ከዛ ሰው እናንተ ከምታመጡት ሰው ሳይሆን የሚቆረጠው ሰው ፕላትፎርሙ ከሚያተርፈው ላይ ነው ለእናንተ የሚከፍለው መልሶ ማለት ነው። አንደኛው ይሄ ። ሁለተኛው አሰራር ደግሞ እዚህ ፕላትፎርም ላይ ምን አለ፣ ታይለንት ከሆናችሁ ታይለንት ማለት ምን ማለት ነው? የተለያየ ታይለንት ዘፋይ ልትሆኑ ትችላላችሁ። በቃ የሆነ ታይለንት አለኝ ብላችሁ የምታስቡ ከሆነ ያንን ታይለንት፣ ለሴቶች ኤስኤል የሚባል አለ፣ ለወንዶች ደግሞ ምን አለ፣ ሮኬት ሆስት የሚባል አለ። በዚህ መንገድ ላይ ትወዳደሩና ከዛ ከተወዳደራችሁ በኋላ በዛ ውድድር ኦኬ፣ ይሄ ነገር ታይለንት አለው ብለው እነሱ የሚያምኑበት ከሆነ በታይለንት እዛ ላይ የሚከፈላችሁ ነገር አለ ማለት ነው። ሁለተኛው በዚህ ሁለት መንገዶች ነው እንግዲህ። ይህንን ከነገርኳችሁ በኋላ የሚቀጥለው ሴግመንቱ የሚሆነው ስለ አከፋፈቱ፣ ሁለት አይነት አወራረድ ነው ያለው። አፕሊኬሽኑን ለማውረድ ሁለት አይነት ምርጫ ነው ያለው። አንደኛው ፕሌስቶር ላይ ገብታችሁ ደብሎ ዳርጋችሁ የምታወርዱበት ሲሆን ሁለተኛው አማራጭ ደግሞ ምንድን ነው፣ ሊንኩ ከተላካላችሁ ሊንኩን ነቅታችሁ ከፕላትፎርሙ ላይ ወይም ደግሞ ከፕሌስቶሩ ላይ በምን አይነት መንገድ እንደምታወርዱበት ነው። እና ከመጀመሪያ ጀምሮ ተከታተሉኝ፣ አሳያችዋለሁ። ሊንኩን ልክ እንደዚህ በምትነኩበት ሰዓት ላይ ሊንኩን ልክ ስንነኩት ቀጥታ እንደዚህ አይነት ብራውዘር አሁን ልክ እንደሚከፍተው ብራውዘር ያሳያችኋል ማለት ነው። እዚህ ጋር ከዛ ዳውንሎድ የሚለውን ትነካላችሁ። ከታች ዳውንሎድ የሚለውን ከነካችሁ በኋላ ቀጥታ ወደ ምንድነው የሚወስዳችሁ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ከዛ ፕሌይ ስቶር ላይ ሄዳችሁ ላይ ኢንስታል የሚለውን ትነኩታላችሁ። ፕሌይ ስቶር ላይ ከሄዳችሁ በኋላ ኢንስታል የሚለውን ትነኩታላችሁ። ከዛ ራሱ ምማረግ ይጀምራል ነው ይጀምራል። አፕሊኬሽኑ እንደምታዩት ተወርዷል። አሁን ምንድነው የምናደርገው ቀጥታ ወደ አፕሊኬሽኑ እንገባለን ማለት ነው። እዚህ ጋር ኦፕን የሚለውን ትነኩታላችሁ። ኦፕን የሚለውን ከነካችሁ በኋላ አፕሊኬሽን ውስጥ ያስገባችኋል። እዚህ ጋውን በደንብ መጠንቀቅ ያለባችሁ ነገር አለ። በስክክል ይህን አሁን የሚነግራችሁን ነገር እንድሰሙ ይፈልጋለ ምናለ እዚህ ጋ ከላይ እዚች ኔ ምነካባት ቦታ ላይ ምናለች ሎጊን ጎግል የምትላለች ከዛ ሁለተኛ ላይ ምናለ ፌስቡክ አለ። ከዛ ቀጣይ ምናለ እዚህ ጋር ከታች አንቀስ ስነኳት ስልክ ቁጥር ማለት ነው። እንግዲህ እዚህ ጋር ምናለ አንደኛ የጎግል ኢሜል ካላችሁ የጎግል ኢሜይሉን ፓስወርድ የምታውቁ ከሆነ በዛ ትከፍታላችሁ። የወይን ደግሞ ፓስወርዱን ማስተካከል ስለሚቻል ያው እዛ ስልክ ቁጥር ላይ የሚኖር ከሆነ ቀፎ ላይ የሚኖር ከሆነ በዛ መክፈት ትችላላችሁ። ሁለተኛ ከፌስቡክ ጋር ማገናኘት ትችላላችሁ። ፌስቡክን ምን ማወቅ አለባችሁ? ፓስወርዱን ማወቅ አለባችሁ። ሌላኛው ደግሞ ከስልክ ቁጥራችሁም ጋር ማገናኘት ትችላላችሁ። ግን ስልክ ቁጥራችሁ መጠንቀቅ ያለባችሁ ነገር ምንድነው? ከስልክ ቁጥር ጋር በምታገናኙ ሰዓት በዛው ስልክ ቁጥር ዋትሳፕ የተከፈተ ዋትሳፕ ሊኖራችሁ ይገባል። ምክንያቱም ሜሴጁን የሚልክላችሁ ምን ላይ ነው? ዋትሳፕ ላይ ነው ማለት ነው እና ከሶስቱ ትመርጣላችሁ። ስለዚህ ቀላሉ መንገድ ግን የትኛው ነው? ከጉግል ጋር ስለሆነ እኔ በጉግሉ ከፍቼ ታያችኋለሁ። ከጉግል ጋር ገባለው። እዚህ ጋር አክሴፕት የሚለውን ስነካ ምን ያደርግልኛል? ያስመርጠኛል ማለት ነው። ስለዚህ እንግዲህ አሁን አዲስ አካውንት ስለሆነ ከብቼ ምን እንተማሳየት ፈልገው ይሄኛውን ጉግል መርጥረታለሁ፣ ይሄኛውን መርጥረታለሁ ማለት ነው። ልክ ይሄኛውን አግሪ ትልብታላችሁ። ከዛ በኋላ ምን ያደርግላችኋል? በዚህ መልኩ ያመጣላችኋል። እንግዲህ አሁን በደንብ እዚህ ጋ ምን አለ ፕሮፋይል ትምህርት አላችሁ። እዚህ ጋ ትነኩትና ፕሮፋይል ትመርጥለታላችሁ ማለት ነው። ደስ ያላችሁ ነው የፈለጋችሁት ማስገባት ስለምትችሉ እኔ ዝም ብዬ እስቲ ጀስት ይሄንን ላስገባበት። እዚህ ጋ ችግር ስለሌለው ማለት ነው ይሄንን ተስከባላችሁ ከዚህ በመቀጠል እዚህ ጋር አሁን እኔ የምነካከበት ቦታ ይታያችኋል አይደል? ይሄ ስም ነው። ብትፈልጉ መቀየር ትችላላችሁ፣ እንደፈለጋችሁ ማስተካከል ትችላላችሁ። እዚህ ጋር ዓመተ ምሕረቱን በጣም መጠንቀቅ ያለባችሁ ነገር ምንድን ነው ከአስራ ስምንት አመት በላይ መሆን ስላለበት አመተምህረቱ ላይ ተጠቀቁ። ያ ማለት ከአስራ ስምንት ዓመት በላይ ለሆነ ነው ተከፋይ የሚሆነው እዚህ ፕላትፎርም ላይ ተጠቅሙ ማለት ነው። ከአስራ ስምንት ዓመት በታች ከሆናችሁ ያው ተከፋይ ልትሆኑ አችሉም እዚህ ላይ በሰሩት ከዛ የኛውን ኮንፈርም አረጋለሁ ፊሜል ሜል የሚለውን እሺ፣ ሜል አረገዋለሁ ከዛ ሰሜት ትሉታላችሁ ማለት ነው። ይሄኛውን በዚህ መንገድ አለፋችሁ። ስለዚህ አሁን ምን ሆኗል? አፕሊኬሽኑ ተከፍተዋል ማለት ነው። አፕሊኬሽኑ ተከፍተዋል። ስለዚህ አሁን የሚቀራችሁ ምንድን ነው የመጀመሪያው የመጀመሪያው እዚህ ጋር የሚቀራችሁ አይዲ መሙላት ነው። አይዲ መሙላት ማለት ኤጀንሲ ስር መመዝገብ ማለት ነው። ስለዚህ ኤጀንሲ ስር በምን አይነት መንገድ ነው የምትመዘገቡት የሚሉትንም አሳያችኋሉ። እዚህ ጋር ትመጣላችሁ እዚህ ጋር ከመጣችሁ በኋላ ይህ ማለት ከታች አምስት አይነት አይኮኖች አሉ። አምስት አይነት አይኮኖች አሉ። ከዚህ ከአምስት አይነት አይኮኖች ውስጥ አንደኛ ይሄ ላይቭ ላይ የሚያስተምሩ ሰዎች ያሉበት ነው። ይሄኛው ደግሞ ያው ፓርቲ የሚባል ነው። ይሄ ቀስ ብያሳያቸው። ለማንኛውም ግን አምስተኛ ላይ ያለችው አንቺ በቀኝ በኩል የምትገኘውን አምፖል ትጫናላችሁ። ከዛ እቺ ልክ እንትጫናችሁ ምን ያመጣላችኋል? እንደዚህ አይነት ፕሮፋይላችሁ ስር አይዲ አይዲ የሚባለው እዚህ ስሙ ጋር ይሄ ያለው ሀምሳ ዘጠኝ በጅ የምነካው ይሄ ቁጥር ነው። ከዛ ዚሁ ስር ማይ ኤጀንሲ የሚለውስጥ እዚህ ጋር ትገባላችሁ። እዚህ ማይ ኤጀንሲ ውስጥ ከገባችሁ በኋላ የመጀመሪያው ስቴፕ ይሄ ነው የመጀመሪያው ስቴፕ ነው። እዚህ ጋር ፕሊስ ኢንተር አይዲ ኤጀንት አይዲ ይላል። ኤጀንሲ ስላልሆናችሁ ግዴታ የኤጀንሲ አይዲ ያስፈልጋችኋል ማለት ነው። ስለዚህ ኤጀንሲ አይዲ 45 21 64 12 ሞላ ሆይ ማለት ነው። ከዛ ከታች ምን አለ ፖሊስ ኢንተር ኤጀንሲ አይዲ የሚል አለ። ይሄኛውን ትነካላችሁ። ከዛ በኋላ ኮንፈርም ታደረጋላችሁ ኮንግራጁሌሽን የሚል እንደዚህ አይነት ራይት ያለበት ኦፊሻል ሴንስ አቤ ብሎ ያመጣላችኋል። ከዛ በኋላ ምዝገባውን አካሄዳችኋል፣ ባክ ብላችሁ መመለስ ነው ማለት ነው። የመጀመሪያው ስቴፕ ይሄ ነው። ይሄንን ከጨረሳችሁ በኋላ የሚቀጥለው ስቴፕ የሚሆነው ምንድነው? ቬሪፋይ ማድረግ ነው። ቬሪፋይ ማለት አካውንቱን ህጋዊ ታደርጉታላችሁ ማለት ነው። አካውንቱን ህጋዊ ለማድረግ በቀላል መንገድ እዚች ጋር ትመጣላችሁ። ከዛ እዚች የምነካባትን ቦታ ይወትች የምነካባት ሊብ የምትለውን ቦታ አንዴ ትነኳታላችሁ። ከዛ እንደዚህ አይነት ያመጣላችሁ። እንደዚህ አይነት ሲያመጣ እዚህ ጋር አፕሎድ ፎቶ የሚለው ጋር ፎቶ ታስገባላችሁ። የምታስገቡት ፎቶ ግን አንደኛ ያልቆየ ቢሆን ተመራጭ ነው አሁንም መነሳት ትችላላችሁ በኖርማል ካሜራ ካሁን ካለው ፊታችሁ ጋር የሚመሳሰል ልክ እንደ ጉርድ አይነት ፎቶ አለ አይደል ለመታወቂያ ወይም ደግሞ ለፓስፖርት አይነት እንደምታስገቡበት አይነት ፎቶ ታስገባላችሁ ከዛ ስታርት ሱ ሰርተፍኬት የምትለዋነች ከታች ያለችዋን በምትጫኑበት ሰዓት የሆነች ቪዲዮ ይከፈትላችሁ እና እዚህ ጋር እዚህ የምታየ ቦታ ላይ ቪዲዮ ይከፈትላችሁ እና ከዛ በኋላ የሆነች የምትንቀሳቀስ አሻንጉሊን ነገር ትመጣለች። በዛ መንገድ ስትንቀሳቀሱ ቬሪፋይ ይሆናል ማለት ነው። እንግዲህ በዚህ መንገድ ቬሪፋይ አድርጋችሁ መስጠት ትችላላችሁ ማለት ነው። የሚቀጥለው የሚሆነው ልክ እንደ ቲክታክ ወይም ደግሞ እንደ ፌስቡክ ወይም እንደ ኢንስታግራም መሆንም ይችላል አፕሊኬሽኑ። ያኛው ደግሞ እንዴት ነው? አሁን ይሄኛው እዚህ ጋር ከኢንስታግራም ጋር ይመሳሰላል፣ ወይም ደግሞ ከፌስቡክ ጋር ፖስት የምታረቁበት ቦታ አለ ማለት ነው። ከዛ ከቲክታክ ጋር ደግሞ መመሳሰል ከፈለጋችሁ እዚህ ጋር ነው፣ አጫጭር ሾርት ሾርት ቪዲዮዎችም እንደዚህ አይነት ፖስት የሚደረጉበትም የሚታዩበትም ቦታ አለው ማለት ነው። እንግዲህ ዋናው ስራ እናንተ እዚህ ጋር ከገባችሁ፣ አንደኛ ሴቶች ቬሪፋይ እንኳን የምታደረጉበትን ሰዓት መጠንቀቅ አለባቸው። ይህን ነገር በደንብ ስሙ ሴቶች፣ ሰዓት የሚቀየረው ከምሽቱ አንድ ሰዓት ጀምሮ ከምሽቱ አንድ ሰዓት ጀምሮ በኢትዮጵያ እንደገና አንድ ብሎ ይቆጥርና ሰዓቱ ያ ዞሮ፣ አሁንም ምሽቱ አንድ ሰዓት ጀምሮ ሀያ አራት ሰዓት ውስጥ ከሚያልቅ ድረስ ሰዓታቸውን እዚህ ጋ ያሉት ታክሶችን መስራት ይቻላል። ያ ማለት ምንድን ነው? ልክ ከምሽቱ አንድ ሰዓት ላይ ይጀምርና ሀያ አራት ሰዓቱ አልቆ ከምሽቱ አንድ ሰዓት እስከሚሆን አንድ ቀን ነው ማለት ነው። ከዛ ከምሽቱ አንድ ሰዓት ሲሆን ምን ይደረጋል? ሪዋርዱ እንዳለ ይቀየራል። ሪሲቭ መስራት ያለብን ስራ እንዳለ ኮሚሽናችን ያስብና የሰራነውን እንዳለ ምን ያደርጋል ወደ ካዘና ይከታል። አንድ ቀኑ አለቀ፣ ሁለተኛ ቀን ይጀምራል ማለት ነው። ስለዚህ ምን ማድረግ አለባችሁ አጉል ሰዓት ላይ እንትን ይሄ ቬሪፋይ እንዳታረጉ የቀን ታክሳችሁ እንዳይቃጠልባችሁ ማለት ነው። እንግዲህ የመጀመሪያው ፕላትፎርሙ ከራሱ ካዝና አውጥቶ አቀባበል ያደርግላችኋል ለሴቶች ከራሱ ካዝና ወጥቶ ለሴቶች አቀባበል ያደርጋል። ያ አቀባበል በሳምንት ውስጥ በትክክል የሚሰሩ ከሆነ ከ10 ዶላር በላይ ያገኙበታል። ወደ ኢትዮጵያ ብር ስታምኑ ያው ከ1700 እስከ 2000 ብር ድረስ ያገኛሉ። ስንት ሰዓት ነው የሚሰሩት? ሁለት ሁለት ሰዓት ብቻ፣ ሁለት ሁለት ሰዓት ብቻ ላይቭ ላይ በመቀመጥ ምንም አይነት ነገር ሳይሰሩ ከራሱ ፕላትፎርሙ ያ አቀባበል ያደርግላቸዋል። ያ ግን ግዴታ አይደለም። እናንተ በትክክል ያንን ነገር ማሰሩለት ከሆነ ያ ነገር ይከሽፉባችኋል ማለት ነው። ስለዚህ እንዳይከሽፉባችሁ ሁለት ሁለት ሰዓቱን ቬሪፋይ ካደረጋችሁ በኋላ ሁለት ሁለት ሰዓቱን ሰርታችሁ ያንን ነገር ሪሲቭ ማድረግ አለባችሁ ማለት ነው። እንግዲህ ሪሲቭ እዚህ ጋር ላይቭ እዚህ ጋር ምነካባት ቦታ ገብታችሁ ነው ላይቭ ነው የምትሰሩት። ከዛ በኋላ ጋር ሪሲቭ እንዴት ነው የሚደረገው ካላችሁ ላሳያችሁ። እዚህ ጋር ፕሮፋይላችሁ ያለበት ቦታ ከተገቡ እና ከዛ እዚህ ጋር ሪዋርድ የሚለው ጋር ትገባላችሁ። ሪዋርድ የሚለው ቦታ ከገባችሁ በኋላ ምን ያመጣላችኋል? ቬሪፋይ ስላልሆነ አሁን ይህ አካውንት ቬሪፋይ ስላልሆነ እንጂ ዴይሊ ዱሬሽን ብሎ እዚህ ጋር አሁን ምነካባ ቦታ ላይ ሪሲቭ ሪሲቭ የምትል ያመጣል። በነገራችን ላይ ቴሌግራም ግሩፕ ስላለን በይበልጥ እዛ ላይ እኔ መጠየቅ ትችላላችሁ። ይህንን ነገር አግዛችኋለሁ ማለት ነው። ሌላኛው እንግዲህ ምን አለ ለወንዶችም ለሴቶችም ማለት ነው፣ ለወንዶችም ለሴቶችም ፍለፊት ላይ እንደዚህ አይነት ላይቭ ላይ ሊሆን ይችላል። ፓርቲ የሚባሉ ቦታዎች አሉ። እንደዚህ አይነት ቦታዎች ገብታችሁ የምሰበስቡት ኮይኖች አሉ። እነዛ ኮይኖች ምንድን ናቸው ካላችሁ፣ ለምሳሌ እዚህ ጋር አሁን እኔ በጣት የምነካበት ቦታ ላይ ሁለት አይነት ኮይኖች ነው ያሉት። አሁን የነካሁት እዚህ ጋር በሰፊው እንደዚህ አይነት የሚያመጣልን ይሄ ምንድነው ላይክ ቦክስ ይባላል። ላይክ ቦክስ ማለት እዚህ ጋር የሚያስተምሩ ሰዎች እዚህ ጋር የሚያስተምሩ ሰዎች ከራሳቸው በጀት ላይ ከራሳቸው ብር ላይ ከራሳቸው ብር ላይ ቆርጠው እዚህ ጋር ከስተምር ለመሳብ ለተለያየ ነገር እዚህ ጋር የሚያስቀምጡት ነው። ካምፓኒው የሚያስቀምጥልን ደግሞ እችኛዋለች ትንሿ እቺ አሁን አያችሁ አራት ደቂቃ ከሰላሳ አንድ ሰከንድ የምትለው እቺ ዜሮ ዜሮ ስትሆን እዚች ጋር ትነኳሳላችሁ ከዛ በኋላ ምን ያደርግላችሁ ይሰጣችኋል ማለት ነው ይሄም እንግዲህ በሀያ አራት ሰዓት ውስጥ ለአስር ጊዜ ይሰጣችኋል። ይህንን ገብታችሁ ወንዶችም ሴቶችም ትለቅማላችሁ ማለት ነው። ይሄኛውን ወንዶችም ሴቶችም ገብታችሁ ትለቅማላችሁ። ሌላኛው ሌላኛው ሌላኛው ደግሞ ምንድን ነው? እዚህ ጋር ፓርቲ የሚባል አለ። ፓርቲ የሚባል ይኸው የመጀመሪያው እዚህ ጋር ላይ የሚያስተምሩበት ነው ብያቸዋለሁ። ቀጣዩ ደግሞ ምንድን ነው? እቺ ሁለተኛ ላይ ያላችሁ ፓርቲ የምትባለው አይነት ካዋት፣ እነዚህ ፓርቲዎችም ወንበር የሚባል ነገር አለ። ወንበር ውስጥ ገብታችሁ ምን ታደርጋላችሁ? ለአስራ አምስት ደቂቃ መቀመጥ ነው። ለአስራ አምስት ደቂቃ መቀመጥ ነው። ከዛ በኋላ ምን ያደርግላችኋል? ሁለት መቶ ፖይንት ለወንዶች ይሰጣል፣ ለሴቶች ደግሞ ስምንት መቶ ፖይንት ይሰጣል ማለት ነው። እነዛንም ሪሲፕት ታደርጋላችሁ። እንግዲህ አሁን እኔ የምነግራችሁ ነገሮች በጠቅላላ ምንድን ናቸው? ዴይሊ ታክስ የሚባሉ በቀን በቀን ፕላትፎርሙ የሚሰጣችሁ ታክስ ነው ማለት ነው። በቀን በቀን ፕላትፎርሙ የሚሰጣችሁ ታክስ ነው። ይሄንን እየገባችሁ እየሰበሰባችሁ የምትሰሩበት ነው። እንግዲህ ዋናው ይሄ አይደለም። ይሄ ፕላትፎርሙ ደንበኛ ለመሳብ ወይም ደግሞ ተመራጭ አፕ ለመሆን ለከስተመሮቹ የሚሰጠው ድጋፍ ነው። እንግዲህ ዋናው እዚህ ፕላትፎርም ላይ ተጠቃሚ ለመሆን ሁለት አይነት መንገድ ነው የምትጠቀሙት። የመጀመሪያው ምንድን ነው? ኤጀንሲ መሆን ነው። ሁለተኛው ደግሞ ምንድን ነው? ታይለንት ከሆናችሁ በታይለንታችሁ እዚህ ፕላትፎርም ላይ ተጠቃሚ የምትሆኑበትን መንገድ ተወራራችሁ ታይለንታችሁን የምታቀርቡበት ነው። እንግዲህ እኔን ለማግኘት ከፈለጋችሁ እዚህ ፕላትፎርም ላይ መታችሁ እኔን ለማግኘት ከኔ ጋር ለመገናኘት ከፈለጋችሁ ምን ታደረጋላችሁ? በደንብ ይዩት። አሁን በደንብ ይዩት። እዚህ ጋ አምስት አይነት አይከኖች አሉ። የመጀመሪያዋን እዚህ የምነካባት እችኛዋን ሊቭ የምትለዋን ትነካላችሁ። እችን ከነካችሁ በኋላ እዚህ ጋ የሰርች ባር አለች። የሰርች ባሩ ላይ ስንት ቁጥር ታስገባላችሁ? አርባ አምስት ሀያ አንድ ስልሳ አራት አስራ ሁለት ይህን ከነካችሁ በኋላ እዚህ ጋ ሰርች ታረጋላችሁ። ከዛ በኋላ እንደዚህ አይነት ያመጣላችሁ ታሰፉታላችሁ ማለት ነው። ይህንን ካሰፋችሁ በኋላ እዚህ ጋር ትነኩትና ፎሎ ታረጉኛላችሁ። እዚች 38 ሚኒት ኤጎ ምትለው አሁን ላይቭ ላይ ስላሌለው። እዚች ምናጋጋ 38 ሚኒት ኤጎ ምትለው ላይቭ ላይ ከሆንኩኝ ላይቭ ትላለች፣ ፓርቲ ላይ ከሆንኩኝ ፓርቲ ትላለች። ስለዚህ እቺን ነገር ስትነኳት ቀጥታምን ያደርጋችኋል ያረጋችኋል ወደ ኔ ቤት ያስገባችኋል ማለት ነው። ሌላኛው ደግሞ ምንድነው? ሚሴጅ በዚህ ጋር ሴይ ሄሎ ምትለው እዚች ጋር ትነኩና ለእኔ ሚሴጅ እዚህ ጋር ማስቀመጥ ትችላላችሁ። ለምሳሌ ሄሎ ማለት ትችላላችሁ፣ ወይም ደግሞ ኤጀንሲ ነህ ኤጀንሲ ነህ ማለት ትችላላችሁ። በዚህ መንገድ እንትን ማድረግ ትችላላችሁ ማለት ነው። ታዲያ ቤተሰብ አንድ ነገር ብቻ አላስቸግራችሁ። ምንድነው እሱ? ቤቱን ከቻላችሁ ዩቲብ ስ ግቡና ሰብስክራይብ አ ከተቻለ ደግሞ ላይክ እና ኮሜንትን ብጽፉ እንደዚህ አዳዲስ ስራዎችን ስለማመጣ ሌሎች ሰዎች ጋር እንዲደርሰን እኔንም ደግሞ ሞራል ሆኖ ያበረታታኛል።